ሰላም ተነስተን፣ ውድ የዴቡሜዲ ቤተሰቦችና ተከታታዮች፣ ዛሬ አትክልት ብቻ ብንመገብ ሰውነታችን ላይ ምን አይነት የጤና ለውጦች ይኖራሉ የሚሉትን የጎንዮሽ ጉዳቶችንና የጤና ጥቅሞችን እንመረምራለን። ስጋ መብላት ያቆሙ ሰውነቱ ላይ ምን ይከሰታል? በእርግጥ ጤናማ ነው ወይስ ጉዳት ይኖራል ወይስ ችግሮችን ያስከትላል? ችግሮችን ይዞብን ሊመጣ ይችላል? ሳይንስ

ተጠቅነን እንደሚጀመር በዓላተኝነትና በዋነኝነት ደግሞ አትክልት ብቻ መመገብ የንጥረ ነገሮችን እጥረት ወይም ደግሞ የሚያስከትላቸውን የንጥረ ነገሮች ዲፊሽንሲዎችን እንመለከታለን። በዋነኝነት በአምስት ነጥብ ደረጃና በመጨረሻም ክብደትና ከምግብ መፈጨትና የሆርሞን ሚዛንን እንዴት እንደሚጠብቅ እንመለከታለን። ስንቀጥል በአንደኝነት ላይ የምናገኘው ከጤናና ከጉልበት መጨመር ጋር በተያያዘ ተመጋቢዎች ከሚያገኟቸው ጥቅሞች ውስጥ አትክልት ተመጋቢ ሲሆን የመጀመሪያው ለውጥ የሚከሰተው በመፍጫ በምግብ መፈጫ ስነ ስርዓታችን ውስጥ ተከታታይ አትክልተ መጋቢዎች በፋይበር የበለጸጉ ናቸው። ይህም የአንጀትን ያጸዳል፣ የሆድ ድርቀትን ይከላከላል፣ ጥሩ ባክቴሪያዎችን ይመግባል። በሃርቫርድ ጥናት መሰረት አትክልተ መጋቢዎች ዝቅተኛ ኮሌስትሮል እንዳላቸው እንዲሁ ደግሞ የተሻለ የደም ስኳር ቁጥር፣ የበሽታ መያዝ እድልን እንደሚቀንስ አረጋግጧል። አትክልት ላይ የተመሰረተ ምግቦች በሴሎች ደረጃ የሚከሰተውን የሜታቦሊዝምና የካታቦሊዝምን እንደሚያሻሽልና የሰውነት ብግነትን ስለሚቀንስ ኃይልን መጠንን ይጨምራል። ለዚህም ነው አትክልተ መጋቢ መሆን ቀላል የበለጠ ጉልበትን በግልጽነት ይሰጠናል የሚባለው ማለት ነው። ደረጃ ደግሞ

ጠንካራ የበሽታ መከላከልና ንጹህ ቆዳ ነው። አትክልት ተመጋቢዎች በቫይታሚን ሲ ኢ እና እንዲሁም ደግሞ አንቲ ኦክሲዳንቶች የተሞሉ ናቸው። ይህም የሰውነት በሽታ መከላከል ስርዓትንና የቆዳን ጤናን ያጠናክራል። ሳይንስ በየቀኑ አትክልት የሚበሉ ሰዎች ከጉንፋንና አነስተኛ የአፕር ሬስፓራቶሪ ትራክት ወይም ደግሞ ከሎዋር ሬስፓራቶሪ ትራክት ጋር የተያዙትን በዝቅተኛ ህመሞችን በከፍተኛ ደረጃ ለማገገም እንደሚጠቅም ያመለክታል። በተለይም አንቲ ኦክሲዳንቶችን እንዲሁም ደግሞ የቆዳን እርጅና የአካባቢ ብግለት በአካባቢ ክለት ምክንያት የሚመጣ የቆዳ ችግር እንዲሁም ደግሞ በቆዳችን ላይ የሚከሰቱትን የሰውነት ጭንቀትና በክብደት ምክንያት የሚመጣውን ጉዳት እንደሚከላከሉ ያሳያል። ስለዚህ ነው በሚቀጥለው ጊዜ ምስር ወይም ጎመን ስንበላ የሰውነታችን ሴሎች እየመገብንን መሆኑን ማወቅ ይኖርብናል። ማለት አትክልቶችን ስንመገብ ሴሎቻችንን እየመገብን ነው ማለት በሶስተኛ ደረጃ ደግሞ የተሻለ ስሜትና የአእምሮ ግልጽነትን ይጨምራል። አትክልት ተመጋቢ መሆን እንግዲህ ስለ አትክልት ተመጋቢነት ስናሆና በምግብ በስሜታችን ላይ ቀጥተኛ የሆነ ስሜት ለውጥ እንደሚያሳድር ይታውቃል በተለይም በጥሩ ሲሆን በመጥፎ ማለት ነው። በእፅዋት ላይ የተመሰረተ ምግቦች እንደ ሙዝ ለውዝና አጃ ባሉ ምግቦች ውስጥ የሚገኘው የደስታ ሆርሞንን ወይም ደግሞ ሴሮቶን ከፍ እንደሚያደርግ በምርምሮች ተረጋግጧል። በኦክስፎርድ ዩኒቨርሲቲ የተደረገ ጥናት እንዳመለከተው ከሆነ አትክልት ብዙውን ጊዜ የተሻለ ትኩረትን፣ የስሜት ሚዛንን፣ የተሻለ የእንቅልፍ ጥራት እንዳላቸው ሪፖርቶች ያመላክታሉ። ማለት የተጻፉ ዶሴዎች ያመላክታሉ። በተለይም ቶች ውስጥ የሚገኘው ንጹህ ምግብ ስለሆነ ንጹህ ኃይል ስለሆነ ይህ ንጹህ ኃይል ደግሞ ለአእምሯችን እንደ ንጹህ ነዳጅ ሆ ሆኖ የአእምሯችን ይደግፋል ማለት ፓራቲያን ደረጃ ደግሞ የንጥረ ነገሮች እጥረት። እንግዲህ አትክልት መጋቢዎች ከሚቸገሩባቸው ዋና ምክንያት ነገሮች ውስጥ አንደኛው እና በዋነኝነት የንጥረ ነገሮች እጥረት ነው። አትክልት መጋቢ ሲሆን ከፀሐይ ከምናገኛቸው በተጨማሪ በጥኑ ሁኔታ ሜላችን ወይም ደግሞ አግን መጋገብ ስርአታችን ፕላን ካራሪ አላደረግ ነው እና ዝም ብለ ያገኘነውን አትክልት የምንመገብ ከሆነ ምን አይነት የጎንዮሽ ጉዳቶች ወይም ደግሞ ዲፊሸንሲዎች ይኖሩታል ሲባል የመጀመሪያው የቫይታሚን ቢ 12 እጥረት የብረት የዚንክ እንዲሁም ደግሞ የኦሜጋ ስሪ እንዲሁም ደግሞ የሰብ አሲዶቹ ላይ ጉድለት ሊያስከትል ይችላል። በዋናነት በስጋ በአሳ ውስጥ የሚገኙ ንጥረ ነገሮችን ማለት በቂ ቢ12 በሴሎች ደረጃ የለም ማለት ድካም፣ የሰውነት መልፈስፈስ ወይም ደግሞ የመንፈስ ጭንቀት ያስከትሎብን ሊመጣ ይችላል። ይህም ይህ ለማስወገድ እንግዲህ በተጨማሪ ማለት ነው በተሻለ ሁኔታ የምግብ መመጠትን ለመጨመር ሲባል የቫይታሚን ሲ ያላቸው እንደ ሎሚ በተጨማሪነት አብረን ልንጠቀም ይገባል ማለት ነው የእነዚህ ዲፊሸንሲዎች የ አስራሁለት የኦሜጋ ኦሜጋ 3 እንዲሁም ደግሞ የብረት እና የዚንክ እጥረት ለማስወገድ ካልኦሜጋ አጣምረ ልንመገብ ይገባል ማለት ነው። ስንቀጥል በአምስተኛ ደረጃ ክብደትና የምግብ መፈጨት እንዲሁም ደግሞ የሆርሞን ሚዛን ጋር የሆርሞኖች ሚዛን ጋር በተመስገ አብዛኛው አትክልቶች በተፈጥሮ ከመጠን በላይ መብላት ክብደት ሊቀንሱ ቢችሉም አትክልት ተመጋቢዎች ክብደት መጨመር የሚችሉ ቢሆኑም፣ ነገር ግን ከተቀነባበሩ ከፋብሪካዎች የሚወጡ አትክልቶች መመገብ በተዘዋዋሪ ወይም ደግሞ በሌላ በኩል ክብደት ሊጨምሩ ወይም ደግሞ ክብደት መጨመርን አስከትሎብን ሊመጡ ይችላሉ። ሪሌትድ የሆኑ አትክልቶች በፋብሪካ ደረጃ አለ ታሽጎ የሚሸጡ ምግቦች ማለት በተለይ ይህን ለማስወገድ ደግሞ ሙሉ እህሎችን፣ ጥራጥሬዎችን፣ ፍራፍሬዎችና አትክልቶችን በተጨማሪነት መመገብ ይኖርብናል ማለት ነው። እንግዲህ ከሆርሞን ሚዛን ጋር በተመለከተ አታመጋቢ መሆን በተለይ የኢንሱሊን ሚዛንን ለመስጠበቅ ኦስትሮጅንን እንዲሁም ደግሞ ኮርትስትሮን የጭንቀት ሆርሞኖችን ለመቀነስ ይረዳሉ። አትክልቶች ወይም ሙሉ እህሎች የምናገኘው ፋይበር ሰውነትን ከመጠን በላይ የኤስትሮጅንን ለማስወገድ ይረዳል። ሆርሞኖችን የተረጋጋ እንዲሆኑ ያደርጋል። እንደ ፒኤምኤስ እንዲሁም ደግሞ የመሳሰሉ ከቆዳ ጋር የተያዙ ካንሰሮች የመያዝ እድላችን ይቀንሳል። ከምስር ከአኩሪ አተር እንዲሁም ደግሞ ከባቄላ የሚገኙ የአትክልት ፕሮቲኖች ኢንሱሊን መጠንን እንዲጠብቁ የስኳር መጨመርን ኃይል ለማመዛዘን ይረዳሉ ነው። በቅጠል አረንጓዴ ውስጥ የሚገኙ ማግኔ ቢ ቫይታሚኖች የነርቭ ሴሎችን ያረጋጋሉ፣ እንዲሁም ደግሞ የጭንቀት ሆርሞኖችን ወይም ደግሞ የኮርቶስትሮል ምርትን ይቀንሳሉ። እንግዲህ ከላይ ያለውን ስናጠቃለን እንደማጠቃላይ አትክልት መመገብ የልብ ጤናን፣ የቆዳችን ጤና እንዲሁም ደግሞ የሰውነታችን በአጠቃላይ ሊጠብቅ እንደሚችል ምርምሮች ያመላክታሉ ማለት ነው። እንግዲህ ከላይ ያለውን በዚህ ሁኔታ ስናጠቃልል ደቡሜድን አዲስ መረጃ ከኙ ካገኙ ማለት ነው፣ ደቡሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እንላለን። መልካም ጊዜ፣ መልካም ቆይታ። እናመሰግናለን።